ስለሚያስ ደግሞ ምንድነው? የሆነ ነገር ሊሰራ ይሰራ ስል ዱቄት የለም አለች። ለምን የለም አልኳት። ለምን የለም? ምክንያቱም አልተነገረኝም። ለምንድነው የሌለው? ከትላንት ወዲያ ቂጣ ሰርቼ ትላንት፣ ወይ ከትላንት ወዲያ ቂጣ ሰርቼ አለች። ለምን ሰራሽ ቂጣ? ያለቀ ነገር ከሆነ ያለው ለምን ሰራሽ? ለምን ሰሙን ይምጣ አላልሽም ስላት፣ ሁሌ እናንተ ናችሁ የምታመጡት፣ እኔ ጠይቄ አላውቅም። ለምን አትደውይ? ሜሴጅ ላኪልኝ ቲጂ አለች። ቤት ውስጥ እንደዚህ አይነት ወጪ ኮንትሮል የምታደርገው ቲጂ የምትባለዋ ናት። እቃ እንኳን ዳይሬክት ለእኔ አትነግረኝም ምንድነው የሚደረገው? እሷ ለቲጂ ሜሴጅ ትልካለች። ቲጂ ሰብስባ ለእኔ ትነግረኛለች። እቃዎቹን ይሄ ተገዝቶ ይምጣ ትላለች። ግን የተላከላትን ነው። ገባሽ? ያልተላከላትን ኪችን ገብታ ቼክ አታደርግም። ስራዋ ላይ ቤት ነው። ዱቄቱን ለምን አልተናገርሽም? እኔና መዲና ሁል ጊዜ ግጭታችን ለምን ቅድሜ አልተና- ጽፌያለሁ ትላለች። ጽፋ ራሷ ጋር ማስቀመጠው ምንድን ነው ጥቅሙ? በህይወቴ አንድ ጊዜ እንዴት አለቀ ያልኩበትን ነገር ልንገር፣ ሻቦ ሀያ ኪሎ እኔ በተለምዶ አስራአምስት ኪሎ ስኳር ነው የማመጣው በወር ኦኬ። የዛ እኔ ይሄ አስራአምስት ኪሎ ስኳር ስለሌለ አስር አስር ኪሎ ለካ ሁለት ነው ይዤ የመጣወት። እራሷ ነግራኛ ነው ያስታወስኩት። ራሱ ሀያ አልኳት። ማንሽ መዲና፣ እውነት አስራአምስት ኪሎ ስኳር አለቀ? በጣም በስነ ስርዓት ስለገረመኝም ነው የሳምንት የአስር ቀን ላይ ስለተጻፈልኝ ማለት ነው ተጽፎ ሲላክልኝ አለቀ ስላት ጊዜ ኖ ማማ አንደኛውን ኪስ አሁን ነው የከፈትኩት ያመጣሽው እኮ በአሁኑ ሀያ ኪሎ ነው፣ አስር አስር እና አንዱ ስላለቀ ተጠባባቂ ነው። ደስ ነው ያለኝ ምክንያቱም ነገ አያጣድፉኝ የምናምጭ ተብዬ። እቤት ውስጥ ማንም ኖሮ አይደለም እነሱ ናቸው የሚጠጡት። እና ከዚህ ውጭ ይሄንን ጠይቅ ያውቃለሁ። እንዴት አለቀ ያልኩትም ስለገረመኝ፣ አስራ አምስት ኪሎ በአስር ቀን ላይ ሊያልቅ። ከዛ ውጭ አላ ሻህዳ ላይ አንድ ቃ እንዴት አለቀ ለምን አለቀ ብዬ ጠይቅ ያላቅም አይደለም የቤቴን ሰዎች ከውጭ የሚመጡትን ይኸው ሀያት እዚህ ጋለች ሞዴሳቸውን፣ ዶድራንታቸውን፣ ሳሙናቸውን፣ የፀጉር ዘይታቸውን ከደጅ ለሚመጡት ታቡ ቢሮ ለማመጣቸው ልጆች ይናገሩ አንድ ነገራቸው ከኔ ሳይቀር ነው። ኮልጌት ምን ሳይቀር የምሰጠው ዛሬ እኔ በምግብ ያሁን በኢመራት ምግብ ነፃ ሁሉ የሚሰጠኝ ባለበት ምግብ እኔ የምቆጣጠረው ላላይ ሳማች መዲናዬ አሁን አንቺ ለምን የመናገር ድል ይሰጥሻል ንገር አንድ ጊዜ አንድ ጊዜ ብቻ ልናገር ተናገሪ እንደፈለሙኒት ሊስ ሚኒት እንዳታበሪላት ትናገር ተናገሪ እና ከዛ መጨረሻ ላይ ታርቃችሁ መታረቅ ነው መታረቅ አትፈልጊ ታርቀሽ ጉዳዩ መታረቅ እኔም እኮ ሳልበድላት ሳልጠፋባት ለምን የሚለው እኮ ነው ሀቡ እኔ እኮ ተጻቤ የለኝም መጀመሪያም ቤቷን ከፍታ ቤቷን ከፍታ እኮ አንድ ሰው አንድ ሰው የሆነ አሰሪ ሰራተኛ ቀጥሮ እቃ የሚቆጣጠር ከሆነ የዛ ሰው መብት ነው። ሰራተኛ ደግሞ ካልተመቸው እቃ አለቀ መባል ካልፈለገ ሌላ ቤት ይሄዳል። እንግዲህ ሁላችንም መዳም ቤት ሰርተናል። መዳም የእቃ ሳሙና ለምን አለቀ ብላ ትጠይቀናለች። ለምን የእቃ ሳሙና በጊዜ አለቀ? እቃን የሀገር እቃ እያጠብን አረቤት የእቃ ሳሙና አለቀ ይላሉ። ክሎሮክስ ለምን አለቀ ይላሉ። አይደል? ኦኬ ሙኒት እንደ ቤቷ የሆነ ነገር ሲያልቅ ለምን አለቀ ምትል ከሆነ ይሄ ቤቷ ስለሆነ መብቷ ስለሆነ አንቺ ካልተስማማሽ በቃ እኔ እንደ ምግብ ሰራተኛ ምግብ በየ አለቀ መባል አልፈልግም ብለሽ ቆሎስ መውጣት ትችያለሽ። አደ በሩቢያን እና በዱቄት ነው እንግዲህ ማለት ተራ ነገር ነው። ይሄ ሚዲያ ላይም ልናወራው የሚገባ ነገር አይደለም። ዱቄት አለቀ፣ ሩቢያን አለቀ፣ እንትን አለቀ፣ ይሄ የቤት ጎድጓዳ የጓዳ ነገር ነው ግን አሁን አንቺ ብሎክ መደረግሽ ፌር አይደለም። እንዳልጠፋሽ ሙኒት እያወቀች ብሎክ ለምን አረገችሽ? ይሄ የሙኒት እልኸኝነት፣ ሙኒት እልኸኛ ናት። ትናደዳለች እንጂ በጣም ደግ ልብን ያላት በጣም ብዙ ሰዎችን ረድታለች። ትናንትና እንኳን ናስር የሚባል ልጅ ናስር ነው ስሙ፣ ጋይ ስሙን አስታውሶኝ መጥቶ እዚህ ሙኒት ባደርስልኝ ዛሬ ሰው አልሆንም ነበር ብሏል። ስንትና ስንት ብር ተበልቶ በጣም ብዙ ሰዎችን ረድታለች። በጣም ለብዙ ሰዎች ሀሰን ቴንኪዩ ስሙን ስላስታውሶች አድርጋለች እና አሁን አንቺ እዚህ ጋር እኛ በቃ ሙኒት ቤቷ ውስጥ ቋጣሪ ናት። ስለዚህ ሀቢብ ፌሩን እንደምትምጡ ኦኬ። ሙኒት በጣም ቋጣሪ ናት። ሙኒት በጣም መጥፎ ሰው ናት። በቃ ሄጂ ዞር ይቻ ብዬ ዘጋው። ከዛች ልጅ ምን ጠቀማቸዋት? ምን ጠቀማቸዋት? ያለምንም ማስረጃ ቆጠረች። በቤቱ ሰው ስኳርም ዱቄትም የመቁጠር መብቱ ነው፣ ራሱ በብሩ ገዝቶ እስካመጣው ድረስ ዘይት ለምን አለቀ? ዱቄት ለምን አለቀ? መብቱ በገዛ ጓዳው በገዛ ቤቱ መብቱ ነው። ቤቱ የሱ ነው። ራይት ይሄ የጓዳ ጎድጓዳ ነገር ነው። ይልቅ ይቺን ልጅ የሚጠቅማትን ነገር ብናወራ ይሻለው። ከዘይትና ከሽሮ ከዱቄት ከምናምን ወተን ከዛ ወተን ስለሷ መኖሪያ ፍቃድ ብሎክ ተደርጋለች። ብሎክ አርጋታለች ሙኒት ሶ ታዲያ፣ እንደው እኮ ስላስቤዛ ጭራሽ አላወራሁም እኔም ሰላሳ ሰባት ቀን ስቀመጥ እንደ ማንኛውም መዳም እንደ ስንገባ እንደሚያረጉልኝ አላረገችልኝ ብዬሻለሁ። አራት የቀኔ ገብቼ ሰላሳ ሰባት ቀን አራት ሺቲ ገዛችልኝ። አንድ ልብስ ላይ የሚረጭ ሽቶና አንድ ዶዶናት ብቻ ነው የሰጠችኝ። እኔ መዳሜ ሙሉ ቃ ነው የሰጠችኝ። አምስት ሳንቲም ሳላዋጣ እሷ ቤት ስገባ አምስት ሻንጣ ነው ይዤ የገባው። አንዱ መዳም ከአንዱ መዳም ማወዳደር አንችንም። ያቺ መዳም አረብ ናት፣ ኢትዮጵያዊ ናት። አንዱ መዳም ከአንዱ መዳም እናወዳደረን። አንዱ መዳም ከአንዱ መዳም እናወዳደር ከሆነ የአሁኑ መዳም እንጠለዋለን ወይንም የድሮን ባል ከአዲሱን ባል ጋር የምናወዳደር ከሆነ አዲሱን ባል እንጠለዋለን። ወይኔ የድሮ ባሌ እኮ እንዲህ ነበር የሚያደርግልኝ። ያለ እጃችን ላይ ያለውን ባል እንጠለዋለን። ገባሽ ሶ የድሮን ከአዲሱ ጋር ማወዳደር አይቻልም። እና ደግሞ ስራ ቦታ ጭቅጭቅ ከሌለ ማዳም ቋጣሪ ከሆነች ማትገዛልኝ ሊ ከሆነ ራሴ በደሞዜ ጤነኛ ሙሎ ካለ እየሰራው ሽቴንም ዶድራንቴንም ሽቴንም ራሴ እገዛለሁ። ዋናው በጊዜው ደሞዜ ይሰጠኝ፣ ጭቅጭቅ አይኑር። ገባሽ አልበደል ደሞዜ ይሰጠኝ እንጂ እነ ሽቴ ምናምን አሁን ለአንቺ እድሉ እንሰጣለን መናገር የምትፈልጊውን ሁሉ ተናገሪ በነፃነት ካላሰኔ የሚወጣ ልሻለ ይሄንንም ስትገዛልኝ እኔ አንዱን ብቻ ነው የለበስኩት ስለብሰው እኔ በተፈጥሮ ወፍራም ሊሆን እንጂ በጣም ቀላል ነኝ እሷ ራሱ እኔ ወዲና ወር ጡትና ጎርጭ ነው እንጂ የተቀረ ሰውነት የሚከብድ የለኝም እና ይሄን ሰውነት ይዘሽ እንዴት ቀለልሽ ነው ያለችኝ እሷ ቃስ ብሎ መሄድ አልወድም ስራ አትረክርኮ መስራት አልወድም ይሄ ቅድም ራሷ ነግራሻለኝ እኔ ለራሴ ጽድት ያልኩ ነኝ። ስራዬም ጽድት ያለ ነው። አይታናለች። አለባበሳችንን የሰራተኛች የሰራተኛ ልብሳችን እንኳ ይለያል። ይሄን ገዝተነው ሳይሆን ከዱሮ ይዤ የመጣሁት ነው። እምሰራውም በዱሮ ልብሴ ነው። አልገዛሽልኝም ብዬም ሳሙን አልጠየቅኳትም ስላለኝ ቅንጥፍናሽን መስክራልሻለች፣ ወላሂ ብላለች። ንጹ ናት፣ ቅንጣፋ ናት፣ ባለሙያ ናት ብላለች። እኮ፣ ሀቡ እኔም አልገዛችልኝም፣ እንደ መደም ያልገዛችልኝም ብዬ አልወቀስኳትም። ቅድም ስሟን አላነሳሁም። ቤቷን ከፍታ በቸገረን ጊዜ መልካችንን ሳታውቀን ምንነታችንን ሳታውቅ በቃ ምናችን ምናችንን ይሄንን የሚበላውን ፖለቲካችን ምናችን ሳታውቅ ቤቷን ከፍታ ተቀብላናለች ይሄን ሳላመሰግናት አላልፍም። ግን አሁን እወጣለሁ ሚዲያ ላይ ብዬ አስቤ ያላቅም፣ ግን ሳልጠፋት እሷ በራሷ ፖሊስ ጣቢያ ወስዳኝ ለምን ብሎ ካረገችኝ? ምን ሰረኳት? ኢቭን አሁን ድረስ እኮ እቃ የእሷ ጋ ነው እቃ የኩ ምንም የተመለሰልኝ ምንም። ይዤ አልወጣሁም በስራ ልብሴና አባያ ለብሼ ነው የወጣሁት። መጣሁ ወደ ፖይንቱ ከነ ዱቄት ወደ አንቺ ህይወት መጣ እኔ እንዳልጠፋው ሙኒት ታውቃለች እንዳልጠፋው እያወቀች ሳልጠፋ ለምን ጠፋች ብላ ብሎክ አደረገችኝ። ይሄ ፌር አይደለም። ስት አዎ ፌር አይደለም። ይሄ ፌር አይደለም ሙኒት ብሎክ ማድረጓ ስለሌላው ነገር። ግን ሌሎቹ ተርበው አልካሽ የተራበ ይውጣ። ምን አስቀመጣቸው? ተርበው ሙኒት ቤት ምን ያዛቸው? ታስረው ለመሰንሰለት ካልጠገቡ ዳቦ አልጠገብንም ርቦናል ካሉ ይወጡ። ጠግበው የሚበሉበት ቦታ ይሄዱ። ገባሽ? ስለዚህ አሁን እኔና አንቺ እዚህ ጋ የመጣሽው ብሎክሽን ማስነሳት ፈልገሽ ከሆነ ሳ ፌር አይደለም። ሳጠፊ ጠፋች ብላ ሙኒት ብሎክ ማድረጓ በቃ ስለዚህ፣ ዋናው ፖይንት እናውራ ች እሷ አውቃት እስጣይ ብዬ ደመወዜን እንኳ አልጠየኳትም። ደመወዜ አሁን አልፎ አልሰጠችኝም። እሷ ጋር ሰላሳ ሰባት ቀን ነው የሰራሁት ብለሻል። ሰባት ቀን እንደ እንግዳ ነው ቁጫሽን። ስለዚህ አንድ ወር ደመወዝ ነው ያለሽ አይደለም ሀቡ በፊት ነው። ያ በፊት ነው እንደ እንግዲህ አይተቀመጥኩት በፊት ነው። እሷ ጋር በሀያ ሁለት ነው። ሌላም ልጅ አለች እሷ ዘመድ ቤት አስገብታት ያቺ ራሱ ደመወዟን ሳትቀበል ነው እሷ ጋር መታ በባዶ ነው። ለምን እንደምነግርሽ ታውቂያለሽ፣ ይሄን መረጃ አንቺ ስለ ራስሽ። ኖ ኖ አይ ሃቡ ጌታ ጥራ ስትናገር ያቺ እኔ አይደለም ምን ነገር የፈለኩት ስለዛ አይደለም። አንቺ ቃል የገባንባት ምስክራለችኝ ያችም ስራ የሄደችው እኔም ስራ የገባሁበት ለማለት ነው። የዛችን እኮ ሂስትሪ ማንሳት ይቅር አይደለም ነው የሚያስፈልገው። አልካደችም። ስንት ቀን ነው ያለሽ አንቺ? ከዛ ሙኒት ነው እንደዚህ ያለሽ። ሰላሳ ሰባት ቀን ሰርቻለሁ። ሰላሳ ሰባት ቀን ትናንትና አልሰራሁም። ትናንት ጠዋት ነው የወጣሁት። አንድ ወር ሰባት ቀን። ስለዚህ አንቺ ሙኒት ጋር የአንድ ወር ከሰባት ቀን ደሞዝ አለሽ። አዎ ሙኒት የአንድ ወር ከሰባት ቀን ደሞዝ አላት አንቺ ጋር ሰባቱን ቀን እርግጠኛ ባልሆንም ደሞዟን ግን የሰራችበትን አልወሰደችም። የጀመረችበትን ቀን በትክክል አላስታውሰውም። ሀዩ ካናገረችኝ በኋላ ማማ እሷ ትሻልሻለች እሷም ደግሞ በንቃቧ ሌላ ቦታ ስራ አታገኝም ስትለኝ፣ እንዲያውም ይከብዳታል ከሰውነቷ አንፃር እኔ ይከብዳታል ምናምን ብዬ አስቤ ነበር። የእሷ የስራ ድርሻ ምግብና ልብስ አጥቦ መተኮስ ነው። ቢሆንም ግድ የለሽም ስትለኝ፣ እሷ ስላየቻት ጀመረች ቀኑን ኤግዛክትሊ አላስታውስም። ሊሆንም ይችላል እና ብሎክ የተደረገበትን ሰበብ ልናገር ያደረገችውን እንዳደረገች ይሄ ሁሉ እንደሆነ እንዳለ ፖሊስ ጣቢያ ትቻ አትወጣሁኝ እቃይን አልተሰጠኝም ለምትለው እዛ ድረስ ይዤ ስመጣ እሷ አብራ ነው። ፖሊሱ እዚህ ጋር አምጥተሽ ማስቀመጥ ያለብሽም ብሎ ነው የጮሆ። እንዲያው ጮሆ ሁሉ ሲናገረኝ አትጩህብኝ፣ በስነስርዓት ንገረኝ ነበረች አን ይቅርታ፣ ሙኒት እጠይቃት። እውነት ሙኒት ሻንጣሽን አምጥታ ፖሊስ ጣቢያ በር ላይ አስቀምጣልሽ ነበር? አው ወይም አይ፣ አስቀምጣ ነበር አምጥታ ሻንጣሽን ፖሊስ ጣቢያ በር ላይ አስቀምጣ ፖሊሶች ደውለው ነይ እዚህ ጋር ማስቀመጣችን ሻንጣውን አንስ ይለዋታል። እኔ አላየሁትም ሌላ ሰው ለፖሊስ ተናግሮ ነይ ያንቺ ነው ወይ ብለው ወስደው አላየሽም እቃሽ ታክሲ ሲያነሳው ቆመሽ ይለበር ላይ እኔ በፖሊስ መካከል ምንጣልቃ አስገባኝ? የት አሉ ፖሊሶች? ስለሆነ እኔ ምንጣልቃስ ገብቶኝ? ስለ ቀይ እጠይቃለሁ። በህግ የተያዘ ጉዳይ አንቺ ሚውታርጊ ሙኒት ቆይ፣ ሚኒት ላርግሽ። ስሚኝ ስሚኝ፣ ሀቢብቲ ጥያቄ፣ የኔ ሙኒት የምታወራው እውነት ነው ወይ? የእውነት ሻንጣሽን አምጥታ ፖሊስ ጣቢያ በር ላይ አንቺ ጠይቀሽ አላልኩም፣ አንቺ ወቅ ጠየቅሻት፣ ማሪ ራሷ በቃ፣ ቤቷ መጥተሽ ሻንጣ ላምጪ እንዳቲ፣ ከአንቺ ጋር ድጋሚ ላለ መገናኘት ሻንጣሽን ከቤቷ አምጥታ ፖሊስ ጣቢያ በር ላይ አስቀምጣ፣ ፖሊሶች ይህን ማድረግ አትችም፣ ነይ አንሺ የጣልሽውን ሻንጣ እዚህ ጋር ብለው ጠርተዋት ሻንጣውን ከፖሊስ ጣቢያ በር ላይ በታክሲ አስነስታለች። አዎ አስነስታለች። ግን የት እንደምታወስደው አልነገረች። እኔ መች ጠየኩሽ? የት እንደምትወስደው ጥያቄ የምታወራው እውነት ነው ወይ? የእውነት ሻንጣሽን አምጥታ ውስጣቢያ በር ላይ ጥላለች ወይ ነው ጥያቄ። ሀያታን ጠይ ልናገርው ሄዳለች። ያወረድ ነው እኮ ሀቡ ጥላው ሄዳለች። ለእኔ ሳትነግረኝ አውረዲያ ጥላው ሄዳለች። ሌላ ሰው መጥቶ ለፖሊስ ሲነግራቸው እኔ ጠየቁች ሲሆን ጥያቄ እንደሆነ ከገባሽ ታዲያ ይህን መልስ ለምን አልመለስሽም? አሪፍ ጥያቄ ይሄ ነበረ። እውነቷን ነው ወይም ኔት እውነት ሻንጣሽን አምጥታ ፖሊስ ጣቢያ በር ላይ ጥላለች ወይ ነው? አዎ ካልሽ ኦኬ፣ በጣም ጥሩ። ከዛ በኋላ ሻንጣውን ከፖሊስ ጣቢያ በር ላይ በታክሲ አስነሳታ እየተወሰደችው አምጥታ ጥላ እኮ አላስረከበችም። አውርዳ ቀጥታ ጥላው ነው የሄደችው ሌላ ሰው አይቶ ስህተቷ ነው እኮ አላስረከበችም። አስረከበች አላስረከበች አይደለም ያልኩት ከፖሊስ ጣቢያ በር ላይ በታክሲ ሻንጣው ሲነሳ አይተሻል? አንስታ የተወሰደችው አይቻለሁ። ከዛ የተወሰደችው አላቅም የት እንደወሰደችው። ኦኬ በጣም ጥሩ። እሷን ተከትሎ ከኋላ ሌላ ሌላ ደግሞ የፖሊስ መኪና ተከትሎ ነው የሄዱ፣ ግን የት እንደሚሄዱ አላቅም። ሂዱ ተድሪብ ሂጂና እዛ ሂደሽ ቀድመሽ ክሰሺ ሌበር አመልክቺ እንዴት ነው ከድቢራው ሂጃሉኝ። እኔ በታክሲ በሶስት ማሪ ሌበር ሌበር ኦፊስ ሌበር ኦፊስ እያልሻሁ ሶሪ ለሌላው የሚተሳሳተ ኢንፎርሜሽን እንዳንሰጥ፣ ሂጀ ነበር ሀብ እዛ ሂጀ ሳማከራቸው በጣም መሸብኝ። ምክንያቱም ቦታውን ስላላወቁት ከአንዱ ታክሲ አንዱ ታክሲ ስል ቦታውን ስላላወቁት አስር ላይ ነው የደረስኩት። የእንትን ያመለከትኩበትም አለ አሱራይ እዛ ስደርስ፣ እዚህ አይደለም ሌላ ቦታ ሂጂ አሉኝ። እና እዛ ሂጄ ሌበር ደወሉልኝ፣ እነዛ ሰዎች ማለት ነው። ሌበር ደውለው እንደዚህ እንደዚህ ሲሉ አብስኮንድ ሆኗል ጠፍተሽ ነው አሉኝ። አረን አልጠፋሁም፣ ከፖሊስ ጣቢያ ሂጂ ብል ስሙ ስለማይገባኝ ኮነ ተድሪብ ምልሽ እና ከፖሊስ ጣቢያ ሌበር ኦፊስ ተድሪብ አይደለም ተድሪብ ልምምድ ማለት ነው። ማሬ ሌበር በይ በቃ ሌበር ሌበር እሺ ከዛ ሌቨር ጋር ደወሉልኝ። ሌቨር ጋር አወሩ። ምን ምን ቀርቶሻል ሲለኝ ቃይን አልተረከብኩም፣ የሰላሳ ሰባት ቀን ደመወዝ አልሰጠችኝም እና እኔ ሳልጠፋት ብሎክ አድርጋኛለች ስላቸው፣ እሽ ብለው መዝግበው እነሱ ዛሬ ጧት ደውለውልኝ አወሩኝ። በቃ ይሄ ነው መጨረሻው። ግን እኔ ሳልጠፋ ለምን ብሎክ ሆንኩ ነው የኔ ጥያቄ። ይቅርታ መጋረጃ ልዘጋ ሄጂ ነው መስኮቱ ስለጨለመ። ኦኬ እኮ እኛም እኮ ማውራት የነበረብን ከመጀመሪያው የቤት ጉድ ጉዳን ጉድ ከምናወራ ስለ ቢቆት ስለ ሩቢያን ከምናወራ ቀጥታ እኔ ሙኒት ጋር እሰራ ነበረ። ሙኒት ሳልጠፋ ጠፋች ብላ ብሎክ አድርጋኛለች፣ እና እባካችሁ ጠይቆልኝ አመች። ከዛም በኋላ ሙኒትን ለምን ሳትጠፋብሽ ብሎክ አደረግሽ፣ ያጠፋች ብለሽ ኢዚት ፌር ብለን ቃታለን። ሀቡዬ እኔም እኮ በፊት ስታወራችሁ እቃ አለቀ ደቀቀ ብዬ አላነሳሁም። በቃ አለቀ ስለሌላው ነው እንጂ እያወራሁ ደሞዙ እቃ አልቆ ደቆ በቃ ተጣልተን ብዬ አላነሳሁም። አላነሳሽም። አንቺ ልንገርሽ መዲና የሰላሳ ሰባት ቀን ደሞዙ ጠይቀሻት አልሰጥም ብላሻለች። እሷ የሆነ ነገር ስጠይቂያት ራሴ አውቄ ነው ትላለች። እንደገና ደግሞ እኔ ታውቃለች አካውንቴ መዲና በና ወው፣ እኔ በእጅ አንደኛ ያልጠየኩባት አንደኛ ያልጠየኩበት መጀመሪያ ስለተጣላ በቃ ተመለሰ። መጀመሪያ ያልጠየኩ በምክንያት ስ ምክንያት ጠቅሽው። ለምሳሌ ደሞዝሽን ጠይቀሽ አልሰጥም ብላሻለች ለሚለው መልስ አዎ ወይም አይ ነው። አይ ከሆነ መልሶ አልጠየኳትም ከሆነ ለምን አልጠየቅሻትም ስልሽ ነው። ምክንያቱም የምትነግሪኝ ገባሽ። ስለዚህ ለምንድን ነው ሙኒት ደሞዝሽን ያልጠየቅሻት? እሺ እኔ አካውንት አለኝ። ከአቡ ዳቢ ሴትዮዋ ያስተካከለችልኝ የራሴ አካውንት አለኝ። አካውንቴ ይሄም ሴም ያለው በሴትዮዋ ስም ስለሆነ አውርቻት አለሁ ለአዲሷ መዳሜም አዲስ ሴም አውጥቼ በራሴ ስም ሲሆንልኝ፣ እሷ ብር ልታስገባልኝ። እሷ ደግሞ ያችኛው ባወጣችው ሴም የባንክ አካውንት መክፈቴ መጀመሪያ ስተት ስለሆነ የነገረችኝ ካሽ መቀበል አልፈለግኳትም። አንደኛ ላለመካካድ ነው። ያችኛውን በአካውንት ስለሆነ የምታስገባልኝ። ሁለተኛ ደግሞ ብቀበላት በጣም ብዙ ሰራተኛ ስላለ ሴቭ ሆኖ የማስቀምጥበት ቦታ የለኝም። እኔ እኮ ለስንት ቀን እሷ ጋር ከተጣላን ወዲህ መጀመሪያ ፓስፖርት ሽን አምጭ ብላኝ እንደዛ ከተተጋገነ ትከሻይን ካሳመመች በኋላ ፓስፖርቴን እና ስልኬን በጣም ተጠንቅቄ ነው እያያስኩት እና፣ ደግሞ ስልኬን እኔ ከመጀመሪያ አልጥልም። እዛኛው ቤት ስለለመርኩ ሴትዮ የጋ ቮይስ ስለማወራ እንዲያውም እሷ ማሻ አላ ስልክሽ ከእጅሽ አይወጣም፣ ቮይስ ሳደርግልሽ ትመልሻለሽ ወይ ብላኛለች። ግን እኔ በስራ ሰዓቴ ስልክ አልጎረጉርም፣ ስልክ አላወራም። ስራዬን ስጨርስ ብቻ ነው ስልኬን የማየው። ይህ ራሷ በስራ ሰዓት ስልክ ታያለች፣ ጋር ትናገር። ስራዬን ሳላጠናቅቅ ምንም ቢሆን ስልክ አላወራም። እኔ ሞይን ራሷ ስሬዋለሁ ባለቤቴ አዛ እንዳያደርገኝ እየደወለ ማለት ነው እና ለዛ ነው ካሽ መቀበል ስላልፈለግኩ ነው። ደሞ ዜና ያልጠየኳት እና ላስተካክልልሽ፣ አይዲው ሲወጣ ይስተካከልልሻል ብላ አካውንቴን ለማስተካከል ስል ነው። ስለ ስልክ አላወራችም እሱ። አንደኛ ስለ ንጽሕናች ስለ ቅልጥፍናች፣ ስለ ሙያሽ እንደገባች መስክራለች። ደጋግማም ተናገራለች። ስልክ ትይዛለች ካለች ትናገር። ስትይ ነገረኛ ትመስያለሽ ማለት ለሚያይሽ ሰው ገባሽ? ስልክ ትይዛለች ስልክ ታወራለች አላለችም። ሳትል አንቺ ስልክ ትይዛለች ካለች ትንትትናገርልኝ ምናምን ስትይ ገባሽ? ሆነ ሁለታችሁም ሀይለኛ ናችሁ። ሙኒት ሀይለኛ፣ ልህኛ እንደሆነች ማንም ያውቃል። ሀይለኛ ናት፣ ልህኛ ናት። ከዛ አንቺም ሀይለኛ ነሽ፣ ልህኛ ነሽ። እሳትና እሳት ደግሞ አንድ ቤት አይሄድም። አልተስማማችሁም። ካልተስማማችሁ በሰላም መለያየት ነው ያለባቸው። ገባሽ ማንም ይውልሽ ማንም እንትን ቢልሽ ወይ እንደዚህ እንደዚህ ቢልሽ፣ ማንም አያዋጣሽ። የሚያዋጣሽ መኖሪያ ፈቃድሽ ነው። ይማራት ላይ አሁን አንቺ ብሎክ ነሽ። ስለዚህ ለዚህ እናንተ ታርቃችሁ ሰላም አወርዳችሁ፣ ወረቀትሽ እናስተካክለሽ ስራሽን ብትሰሪ ነው የሚሻልሽ። እኔ አርቄ ነው ማሰቡ። የዛሬን አይደለም የማየው። ኮመንታተር ቢንጣጡ ህይወታቸውን እየኖሩ ነው። ምንም አያደርጉልሽም። አንቺን ህገ ወጥ ሆነሽ ስራተሽ ተቸግረሽ ተረበሽ ብትቀመጭ ምንም ዞር ብሎ የሚያይሽ የለም። ስለዚህ ብልጥ ሆነሽ የቃማሽን ብታሰሪ ሰላም ብትፈጥሪ ነው የሚሻልሽ፣ እንጂ የኮሜንታተርን ሆይ ሆይታ አይተሽ ራስሽን እንትን አትበይ። አይ ነው ፌር ነው እያልኩ አይደለም፣ ብሎክ መደረግሽ ፌር አይደለም። ስለ ሌላ ጉዳይ ግን ትኩረቴ አንቺ ጋ ነው። እኔ ወላሂ እስካሁን አንድ እንትን አላነብም ኮሜንት፣ ግን ትኩረቴ አንቺ ጋ ነው። ኔትወርክ ስለሚቆራረጥ አንቺን ለማዳመጥ ነው። እኔ በኮሜንታተር እየሄድኩ አይደለም። እሺ፣ ልንገርሽ እንትን እና አሁንም ብሎኩን ታንሳልኝ። አልጠፋትም ሳልጠፋት ነው ደሞ ዜን ታስገባልኝ። ስለ እንትናችሁ የውልሽ ስለጓዳ ጎድጓዳችሁ ምንም ነገር ማለት አንችልም። ያየነውም ነገር የለም። እቃ አለቀ ማለት ደግሞ አንድ ሰው እንደ አሰሪ መብቱ ነው፣ እቃ አለቀ ማለት። ስለሌላው ጉዳይ ግን ስለመታገላችሁ ምናምን ምናምን ምንም አይነት ማስረጃ ስለሌለ ማስረጃ በሌለበት ጉዳይ ስለማናወራ አንቺ ላይ ሙኒት ብሎክ ማድረጓ ትክክል አይደለም። ሙኒት እልህኛ ስለሆነች በእልህ ተነሳ ብሎክ አረገችብሽ እንጂ አንቺ አልጠፋሽም። እንዳልጠፋሽ ራሷ መስክራለች። ስለዚህ ለዚህ አንቺ ላደረግኩት ነገር ይቅርታ አድርጊልኝ። ሙኒት ታላቅሽ ናት፣ አሰሪሽ ናት። አሰሪሽን እንደ አሰሪ ማክበር አለብሽ። አንቺ ግን አታከብሪያት። እዚህ ጋር መልስ ሰጭ እድሜዋንና አለቅነቷን አክብራሽ ልታከብሪያት ይቀበል ሪስፔክትፉሊ ነው አንድ ሰው አሰሪና ሰራተኛ ተከባብረው ነው መስራት ያለባቸው መከባበር ከሌለ በጣም ያስጠላል አንቺ ቅድምም አንቺ ታናሽም ስለሆንሽ በእድሜም ስለምትበልጥሽ ይቅርታ ስለተፈጠረው ነገር ይቅርታ በያትና አርቃችሁ ሰላም ሆናችሁ ሙኒት ብሎክሽን እንድታነሳልሽ እኔና ህዝቡ እንጠይቃታለን ሀውዬ መጀመሪያ አንፌር ያልሆነ ነገር ማለት ብደላ አለመበደሌን ለመናገር እኔ ልጅቷ ከአቅሜ በላይ ነው ሰፕራይዝ ያደረገች፣ ከአቅሜ በላይ ራሴን እስክጠራጠር ድረስ ቤቴ ውስጥ ያሉ ልጆች አሉ። ይኸው እዚህ ጋር ሀያት አለች፣ ሀቡ ራሴን ከመጠራጠር እየተነሳ አቁሜ ጠይቀታለሁ። መዲና እውነት እኔ እጅሽ ላይ መትቼሻለሁ? ስት አዎ መተሽኛል ስትል ምን አልኳት? አመጣሁኝ ቁራን እኔ ጣህራ ነኝ፣ ንጹህ ነኝ አዩ ቁራን አምጭልኛል። አመጣውና ቁራን ምች እስኪ ራሴን እንኳን ተጠራጥሬ ያለው ምክንያቱም አሁንም ቢሆን በጣም ስነ ስርዓት ያላት እስከዚህ ድረስ እስካሁኑ ድረስ ነው የምናገረው። ማለት በፊት የነበራትን ባህሪ ስነግርሽ በጣም ስነ ስርዓት ያላት ስታናግረኝ፣ ምንም ነገር ስታደርግ፣ ቤት ውስጥ ንጽህናዋ ቤቱን ጽድታርጋ ምን ብላ፣ ኢቨን ኪችን ስገባ ብያታለሁ። በፊት ስገባ ልብሴ ስለሚሸትብኝ ይደብረኝ ነበር። አሁን ግን ስገባ እንኳን ብኩር የኪችን እጣን ታውቂያለሽ፣ እሱ ነው የሚሸጥ። በብዙ ነገር አመስግኛት አለው፣ አመስግኛት አልጠገብኩም። እሷ ይሄንን ስታደርግ በጣም ነው ሰርፕራይዝ ያደረገችኝ። ይሄ እንዳለ ሆኖ እቺ ልጅ ፖሊስ ጣቢያ እቃውን አንሺ ሲሉኝ፣ እሷ ምናለች እኔ ወደ ሌበር ነው የምሄደው ብላለች። ከዛም አልፎ ደግሞ በር ላይ ቆማ መኪና ጠብቃ ስትገባ እያየዋት ነው። እኔ ታክሲውን አስይዤ ወደ ቤት ላኩት ወደ ስራዬ ለመመለስ ማለት ነው። ከዛ ፖሊሱ ደወለልኝና ምን አለኝ፣ ለሁለት ሶስት ሰዓት ያህል ጠብቂያት፣ ከዛ በኋላ ግን ምንም አይነት ሪፖርት ካላደረገች ተጠያቂ መሆን የለብሽም፣ መተሽ አመልክቺ ያለኝ። እኔ ፖሊስ ጋር ለምን ሄዳለሁ? ይሄ ፖሊስ ኬዝ አይደለም። የፖሊስ ኬዝ ዘርፋይን ብትወጣ፣ ልጆቼን አንድ ነገር አርጋ፣ ቀይን አንድ ነገር አርጋ ብትወጣ። አዎ እቺ ልጅ ያደረገችው ነገር የለም ተያይዘን ሄድ ነው። ስለዚህ እቃውን ቤት አደረስኩኝ። ባለቤቴን ነገሩን በደንብ አስረዳሁት። ወደ ስራ የመጣው ወረቀቱን እልክልሻለሁ ብሎክ፣ ያደረግኩበትን ወደ ሲክስ ኦክሎክ ገደማ። ኋላስ ከሌበር አልተደወለም፣ ከፖሊስ አልተደወለም። ኢንኬዝ የሆነ ነገር ብትሆን ይችልች ተጠያቂ ነኝ። በስሜ ናት ያለችው። ይሄ ደግሞ ግዴታዬም ነው። ስለዚህ ብሎክ አደረኩ፣ ለራሴም ለባለቤቴም ሴፍቲ ኦኬ፣ ስለዚህ አሁን ይኸው ብሎክ ያደረገችበት ግራ አናአለች። ሀቡ እኔ ስንት ሰዓት ስንት ሰዓት ክሱ እንደደረሰኝ በዋትስአፕ ልላክልሽ። እኔ ስንት ሰዓት አልከሰስንም፣ እኛ ብሎክ ነው ያደረግነው። እኔም ታይፕ ያስደረግኩት ወረቀት እና ታይፕ ተደርጎ እራሱ አፕሩቫል የመጣው ሰቨን ኦክሎክ ነው። በዚህ ሰዓት ላይ ገደማ ነው የመጣው።